ከገድለ አቡነ ዘርዐ ቡሩክ ዘግሽ አባታቸው ደመ ክርስቶስ እናታቸው ማርያም ወገሳ ይባላሉ። አገራቸው ጎጃም ግሽ አባይ ነው። ዋሽራ ገዳም ካቀኑት አባቶች ውስጥ አንዱ የሆኑት ተስፋ ኢየሱስ የተባሉት ጻድቅ ወንድማቸው ናቸው። የመጀመሪያው ስማቸው ጸጋ ኢየሱስ ይባላል። ነሐሴ 27 ቀን ተወልደው ሃይማኖትን ተምረው ካደጉ በኋላ ዘርዐ ቡሩክ ብሎ ስም ያወጣላቸውና ጳጳስ አድርጎ የሾማቸው ራሱ ጌታችን መድኃኔ ዓለም ክርስቶስ ነው። አቡነ ዘርዐ ቡሩክ ከመወለዳቸው አስቀድሞ ትንቢት ተነግሮላቸው ነበረ። አባታቸው ደመ ክርስቶስ ዐይነ ስውር የነበረ ሲሆን አቡነ ዘርዐ ቡሩክ በተወለደ ጊዜ ግን የአባታቸውን ዐይን አብርተውለታል። አባታችን ዘርዐ ቡሩክ ገና በሰባት ዓመታቸው ነው ሮብና አርብን መጾም የጀመሩት። በዚሁ በሰባት ዓመታቸው ይህንን ዓለም ክፋቱን እንዳላይ ዐይኖችን አሳውርልኝ በማለት አይናቸው እንዲጠፋላቸው አምላካቸውን ለምነው እንደ ፍቃዳቸው አይነ ስውር ሆነዋል። ነገር ግን ከሰባት ዓመት በኋላ በ12 ዓመታቸው ጌታችን ለዓለም የምታበራ ብርሃን አድርጋለሁና አይንህም የብራ በማለት አይነ ብርሃናቸው መልሶላቸው እንዲያዩ አድርጓቸዋል። በዚህም ዕድሜያቸው ማለትም በ12 ዓመታቸው ሰባቱን አጽዋማት ይጾሙ ነበረ። ከዚህም በኋላ ጌታችን የቅዱሳት መጻሕፍትን ምስጢር ሁሉ ገለጠላቸው። መጻሕፍተ ብሉያትን፣ መጻሕፍተ አዲሳትን፣ መጻሕፍተ ሊቃውንትን፣ መጻሕፍተ መነኮሳትን፣ አዋልድ መጻሕፍትን ሁሉ ገልጦላቸዋል። ከሟርት መጽሐፍ በቀር ያስቀረባቸው ነገር አልነበረም። የቅዱስ ያሬድንም ዜማ እንዲሁ ገለጠላቸው። ጻድቁ ከሁሉ ቅዱሳን በበለጠ ሁኔታ የአስራ ሁለት ክንፍ የተሰጣቸው ሲሆን በአስራ ሁለት ክንፎቻቸውም የሰማይን ደጆች ሁሉ ጋህነ መሳትን አልፈው በመሄድ ቀጥታ በስሉስ ቅዱስ ዙፋን ፊት ይቆሙ እንደነበረ ቅዱስ ገድላቸው ይናገራል። እጅግ በሚደነቅና ከአእምሮ በላይ በሆነ ሁኔታ አባታችን ለሰባት ቀናት በየቀኑ ለሰባት ሰዓት ያህል በሲኦል ውስጥ ቁመው ይጸልዩ ነበረ። ብዙዎች ቅዱሳን በምልጃቸው ነፍሳትን ከሲኦል ሲያወጡ ነው የምናውቀው እንጂ እንደ አቡነ ዘርዐ ቡሩክ በሲኦል ውስጥ ገብቶ ጸሎት የጸለየ ጻድቅ እስካሁንን ያላጋጥመኝም። አቡነ ዘርዐ ቡሩክ እንደ አባታችን ተክለ ሃይማኖት ለጸሎት በመቆም ብዛት አንድ እግራቸው እስኪሰበር ድረስ በብዙ መከራ ተጋድለዋል። ከ24ቱ ካናት ሰማይ ጋር መንበሩን ያጥኑ ዘንድ ከፈጠራቸው ታዘው አጥነዋል። ጌታችን ለአቡነ ዘርዐ ቡሩክ ፍጥረታትን ከመፍጠር በቀር ያልሰጣቸው ስልጣን የለም። እግዚአብሔር ብፁዕና ቅዱስ ለሚሆኑ አባታችን ዘርዐ ቡሩክ እኔ ከስልጣኔ ሥልጣንን፣ ከክብሬም ክብርን፣ ከጥበቤም ጥበብን፣ ከታምራቴም ታምራትን፣ ከስጦታዬም ስጦታን፣ ከትግሥቴም ትግሥትን፣ ከፍቅሬም ፍቅርን፣ ከትሕትናዬም ትሕትናን ከባለሟልነቴም ባለሟልነትን ሰጥቻለሁና ሁሉ ከስልጣን በታች ነው፣ ይታዘዝልህ የሚል እጅግ ድንቅ ቃል ኪዳን ነው የተሰጣቸው። ልዩ ልዩ ሀብታትን ሁሉ ሰጣቸው። ለስላሴ ከሚገባ ከስግደትና በቃልና በስልጣን ፍጥረታትን ለመፍጠር በቀር ምንም ያልሰጠው የለም ብሎ ጌታችን በማይታበል ቃሉ እንደነገራቸውና ቃል ኪዳን እንደገባላቸው በቅዱስ ገድላቸው ላይ ተጽፏል። አቡነ ዘርዐ ቡሩክ በወቅቱ በነበረው ገዢ ፊት በሐሰት ተከሰው ለአምስት ዓመታት ያህል በስርና በእንግልት ሲኖሩ በእነዚህ ጊዜያት ሁሉ ምግብ የሚባል አይቀምሱም ነበርና ከስር ሲፈጡ አምስት ዓመት ሙሉ ሲሰጣቸው ያጠራቀሙት የነበረው ምግብ ትኩስ ሆኖ ተገኝቷል። ያሳሰራቸውም ንጉሥ ገና ሕፃን ሳለ እናቱ ልታስባርከው ወደ አባታችን ዘንድ ወስደው ነበረ። አቡነ ዘርዐ ቡሩክም ሕፃኑን ከባረኩት በኋላ ለእናቱ ይሄ ልጅሽ ወደፊት ይነግሳል፣ በንግሥናው ዘመንም እኔን ያስርና ያንገላታኛል ብለው ይህ እንደሚሆን አስቀድመው ትንቢት ተናግረው ነበረ። እንዳሉትም ልጁ አድጎ ሲነግስ ጭፍሮቹ ንጉሥ ሆይ፣ አንተን የማይወድ ለቃሌ የማይታዘዝ አንድ መነኩስ ያለ በማለት ምንም እንኳ ንጉሱ ባያውቃቸውም በሐሰት ነገር ስለከሰሱት በግዞት እንዲኖሩና እንዲታሰሩ አድርጓቸዋል። ጻድቁ በግዞት ሲወሰዱ እነዚህ መጻሕፍቶቼን ለሰው አደራ ብሰጣቸው ይከዱኛል፣ ቤተ ክርስቲያን ባስቀምጣቸው ይጠፋብኛል በማለት ሰባት መጻሕፍቶቻቸውን ለጊዮን ወይም ለአባይ ወንዝ አደራ የሰጡ ሲሆን ከአምስት ዓመት በኋላ ከስር ተፈተው ሲመለሱ በወንዙ አጠገብ እንደደረሱ ጸሎት ካደረጉ በኋላ ጊዮን ሆይ በእግዚአብሔር ፊት በአደራ የሰጠውሽን መጻሕፍቶችን ግሺ ወይም ትፊ ብለው እጃቸውን ወደ ወንዙ ሰደው መጻሕፍቶቻቸው ሳይረጥቡና ሳይበሰብሱ ከወንዙ ውስጥ አውጥተዋቸዋል። እንዲያውም አቧራውን ከመጻሕፍቶቻቸው ላይ እፍ ብለው አራግፈውታል። በመጽሐፍ ቅዱስ እንደተጠቀሰው የጠለቀውን ምሳር እየተንሳፈፈ ወደ ኤልሳ እንደመጣ ሁሉ አሁንም እንዲሁ የቅዱስ አባታችን መጽሐፎች አብሯቸው ከነበረውና ዘሩባቤል ከሚባለው ደቀ መዝሙራቸው ጋር ወዳሉበት ተንሳፈው ሊመጡ ይችለዋል። መጻሕፍቶቻቸውንም አብሯቸው ለነበረው ደቀ መዝሙራቸው ካሳዊት በኋላ እንዲይዛቸው ሰጥተውታል። የጊዮን ወንዝ ግሽ አባይ ወይም አባይ እየተባለ መጠራት የጀመረው አቡነ ዘርዐ ቡሩክ ጊዮን ሆይ በእግዚአብሔር ፊት አደራ የሰጠውሽን መጻሕፍቶችን ግሺ ወይም ትፊ ብለው እጃቸውን ወደ ወንዙ ሰደው መጻሕፍቶቻቸው ሳይረጡና ሳይበሰብሱ ከወንዙ ውስጥ ካወጡት ጊዜ ጀምሮ ነው። አባታችን በቦታው ላይ ሰላሳ ዓመት ሙሉ ቆመው ጸልየው ቦታውን የባረኩት ሲሆን ጌታችንም በቦታው ላይ ትልቅ ቃል ኪዳን ሰጥቷቸዋል። ብፁሕ አባታችን ለጊዮን ወንዝ መጻሕፍቶቹን ባደራ ሰጥተው በኋላም ከደቀ መዝሙራቸው ከዘሩባቤል ጋር መጻሕፍቶቹን ከጊዮን ምንጭ ውስጥ ከተቀበለ በኋላ በጊዮን ውሃ ውስጥ ሳይረጥቡ በደረቅ መጻሕፍቶቼን የጠበቀ እግዚአብሔር ይመስገን ብሎ ፈጣሪውን አመሰገነ። ያን ጊዜም በውስጥሽ ታላቅ ድነት ይደረግብሽ፣ ሕመምተኞቹ ይዳኑብሽ፣ መካኖችን ይውለዱብሽ ብሎ ጊዮንም በቃሉ መረቃት በእጁም ባረካት። ብፁዕ አባታችን በዚች ቦታ ላይ ፈውስ፣ ረዴት፣ በረከት ይደረግብሽ ብሎ ብዙ ዘመን ቁሞ ጸለየ። እግዚአብሔር ጸሎቱን ሰምቶ ይህ በረከት ረዴት፣ ሀብተ ፈውስ እንደ ወደድ እስከ ዘላለሙ በዚህ ቦታ ይሁንልህ አለው ተብሎ ነው በቅዱስ ገድላቸው ላይ ተጻፈው። ጻድቁ አቡነ ዘርዐ ቡሩክ ሌላው የሚታወቁበት ብሄሞትና ሌዋታን የተባሉ እጅግ ግዙፍ የሆኑ ሁለት ዘንዶዎችን ጥርሳቸውን ቆጥረው ምላሳቸው ሲጣበቅ የዓለም ፍጻሜ እንደሚሆን አስቀድመው ያወቁ ድንቅ ነቢይ የሆኑ አባት በመሆናቸው ነው። እነዚህ እጅግ ግዙፍ የሆኑ ሁለት እንስሳት ሴትና ወንድ ሆነው ምድርን እንደ መቀነት ከበው የያዙ ናቸው ዝርዝር ታሪካቸው በመጽሐፍ አክሲማሮስ ወይንም ሥነ ፍጥረትን በሚያስረዳው መጽሐፍ ላይ በስፋት ተጠቅሰዋል አቡነ ዘርዐ ቡሩክ ሳይጠመቁ ለሚሞቱ አሕዛብም ጭምር ትልቅ ቃል ኪዳን የተሰጣቸው ታላቅ አባት ናቸው ይኸውም በቅዱስ ገድላቸው ላይ እንዲህ ተብሎ ተጽፏል በሥራው ሁሉ ፍጹም የሆነና ገድሉ ያማረ ቅዱስ አባታችን በአድማስ ራስ ቆሞ ምስራቅና ምዕራቡን፣ ሰሜንና ደቡቡን እንዲባርክ በአፉ እስትንፋስን፣ የምሕረት እስትንፋስን እፍ እንዲል እስትንፋሱንም ከአድማስ እስከ አድማስ፣ ጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው። በእግዚአብሔር በቅዱስ ስሙ ያልተጠመቁ አሕዛብ በስትንፋሱ ምክንያት ልጅነት አግኝተው እንዲከብሩ በቃል ኪዳኑ የተማጽነው ሳይጠመቁ በሚሞቱበት ጊዜ ይህ ከእኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰው ደሜ ይሁንላቸው በማለት ለዓለም መድኃኒት አድርጎ ቃል ኪዳን ሰጠው። ዳግመኛም በቅዱስ አባታችን ዘርዐ ቡሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሁንላቸው ብሎ ነገረው። በከበረና በገናና ስሙ የተጠመቁ ሕዝቡም በኃጢአታቸው በወደቁ ጊዜ በሥራቸውም በረከሱ ጊዜ በጻድቁ ጸሎት ቢማጸኑ በቃል ኪዳኑም ቢያምኑ ይህ እስትንፋሱ የኃጢአት ማስተሰሪያ ይሆናቸው ብሎታል። ጻድቁ አባታችን እግዚአብሔርን ትእዛዝ በሰማ ጊዜ ከዛ በፊት ለሌሎች ያልተሰጠ ቃል ኪዳን ተቀብሎ በአድማስ ላይ ቆመ። በዚያም ቆሞ መንፈሳዊ እስትንፋሱን በምድር ላይ እፍ አለ። ያም የሕይወት እስትንፋስ በአራቱ ማዕዛን ደርሶ በኃጢአታቸው መከራ የተቀበሉ ለበደላቸው የተገዙ ሰዎች በፈጠራቸው ስም እንዲከብሩ ዓለሙን ሁሉ ባረከ ይላል ቅዱስ ገድላቸው። ይህም የሚያሳየው መድኃኔዓለም ክርስቶስ የሰውን ልጆች ምን ያህል እንደወደዳቸውና በትንሽ ምክንያት የመዳን መንገድ ያዘጋጀላቸው መሆኑን ነው። ሌላው አቡነ ዘርዐ ቡሩክ እሳቸው በባረኳት ምድርና በልጆቻቸው ላይ ችግርና ረሃብ እንደማይደርስባቸው ቃል ኪዳን የተሰጣቸው ድንቅ አባት ናቸው። ይኸውም በቅርቡ እንኳን በ1977 የረሃብ ዘመን በግልጽ ስለታየ ታሪክ ይመሰክሯል። በዚህ ወቅት ከወሎና ከሌሎች ቦታዎች በረሃብ ተሰዶ ጎጃም ለመጣው የአገራችን ሕዝብ የአቡነ ዘርዐ ቡሩክ በረከት ከበቂ በላይ ነበረ። ጻድቁ በጎጃም ባህር ዳር አካባቢ ሁለት ቤተ ክርስቲያን አላቸው። የአባይ ምንጭ መነሻ የሆነው ፈለገጊዮን ግሽ አባይ ከባህር ዳር ከተማ 174 ኪሎ ሜትር የሚርቅ ሲሆን፣ ከባህር ዳር ቲሊሊ፣ ከቲሊሊ ሰከላ በመሳፈር ቦታው ላይ ለብዙ ዘመን ቆመው በመጸለይ ታላቅ ቃል ኪዳን የተቀበሉበትን እጅግ ታምረኛና ፈዋሽ የሆነውን ጸበላቸውን ማግኘት ይቻላል። ቦታው መጽሐፋቸው ለአባይ ወንዝ አደራ የሰጡበት ነው። ሌላኛው ቤተ ክርስቲያናቸው ከባህር ዳር የሁለት ሰዓት መኪና የመንገድ ርቀት ላይ በምትገኘውና አዴት በምትባለው ቦታ ላይ የሚገኝ ነው። የአቡነ ዘርዐ ቡሩክ መካነ መቃብራቸውና ከሰማይ የወረደላቸው መስቀል እዚህ ይገኛሉ። ቦታውን የረገጠ ሁሉ ከመካነ መቃብራቸው ላይ እምነት ይወስዳል፣ በመስቀሉም ይባረካል። ነገር ግን ጻድቁ በቃል ኪዳናቸው መሰረት በዚህ መስቀላቸው የተባረከ ሁሉ ዲቁናን፣ ክህነትን መቀበል ስለሚችል ሴቶች አይባረኩበትም። መካነ መቃብራቸው ቤተ ክርስቲያን ውስጥ ከመቅደሱ ውጭ የሚገኝ ሲሆን ከመካነ መቃብራቸው ላይ ያለው አፈር ሁልጊዜ እየፈላ መጠኑ ይጨምራል። ይህን የእምነቱን አፈር ቢዝቁት አልቅም፣ ባዶ እንኳን ቢደረግ ትበታምራት ሞልቶ ይገኛል። ለብዙ ሕመምተኞች ፍጹም ፈውስ የሆነው ይህ እምነት በአጠቃላይ ሁኔታው ለይታ መቺ ስለሆነ ይህንን ማንኛውም ሰው ወንዶችም ሆነ ሴቶችም ማየትና እምነቱን ወስደው መጠቀም ይችላሉ። ጻድቁ አባታችን በ482 ዓመታቸው በዚህ ችለት ጥር 13 ቀን በታላቅ ክብር ያረፉበት በዓላቸው በድምቀት ይከበራል። በእረፍታቸውም ዕለት ከቤተ ክርስቲያኑ አደባባይ ላይ አትሮንስ ወጥቶ ገድላቸው ይነበባል። ገድላቸው ሲነበብም ከአትሮንሱ ስር ሰባት ጠርሙሶችና አንድ ማሰሮ ይቀመጥና በጠርሙሶቹ ውስጥ አንድ አንድ ሲኒ ውሃ ይደረግባቸዋል። የአባታችን ቅዱስ ገድላቸው ሲነበብ ውሃው ይፈላል። ገድሉ ተነቦ እንዳለቀ ጠርሙሶቹና ማሰሮው በታምራት ተሞልተው ይገኛሉ። ጌታችን ለአቡነ ዘርዐ ቡሩክ ትንባውን ስለሚጠጡ ሰዎች ታላቅ ሚስጥር እንደነገራቸው በቅዱስ ገድላቸው ላይ ተጽፏል። ቅዱስ አባታችን በየቀኑ ለሰባት ሰዓት ያህል በሲዮል ውስጥ ቁመው በመጸለይ ብዙ ነፍሳትን ከሳት ያወጡ ነበረ። አንድ ቀን ብዙ ነፍሳትን ካወጡ በኋላ አንዲት ነፍስ ግን ከሲዮል ግድግዳ ጋር እንደሰም ተጣብቃ እምቢ አለቻቸው። አባታችንም ያችን ነፍስ አወጣለሁ ሲሉ ቁመው ይጸልዩበት የነበረው የሲዮል እሳት አሁን ያችን ነፍስ አወጣለሁ ባሉ ሰዓት ግን አቃጠላቸው። እሳቸውም ያችን ነፍስ እዚያው ሲወልጥለው በመውጣት ጌታችንን የዚያች ነፍስ አጢአቷ ምንድን ነው አሉት። የዛን ጊዜ ጌታችን ትንባውን ስለሚጠጡ ሰዎች ታላቅ ሚስጥር ነገራቸው። ይኸውም አባ ሃዊ የሚባሉ ጻድቅ ያስተላለፉትን ውግዘትና ግዝት የጸና እንደሆነ ነው። ጌታችን ለአቡነ ዘርዐ ቡሩክ የነገራቸው ዝርዝር ታሪኩም በድርሳነ መዳኔ ዓለም ላይ እንዲተጽፎ ይገኛል። ትንባሆ የሚጠጡ ሰዎች ለምን ለማቆም እንደሚቸገሩና መጨረሻቸውም ምን እንደሆነ ይቅርታውና ምሕረቱ ከሁላችን የጥምቀት ልጆች ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኒዓለም ያደረገው ታምር ይህ ነው። አባታችን ዘርዐ ቡሩክ መድኃኒዓለምን መዳን እንደ ወደደውና በየወሩ በሃያ ሰባት ቀን በዓሉን እንደሚያከብር በአስራ ስድስት ቀንም ኪዳነ ምሕረትን እንደሚያከብር እንሆ እንነግራችኋለን ባለሟልነትን ባገኘ ጊዜና መድኃኔ ዓለም የእሳት ፈረስን እና የመስቀል ምልክትን ያለበት የወርቅ በትርን በሰጠው ጊዜ ወደ ሲኦል ሂድና መሸከም የምትችለውን ያህል ነፍሳትን አውጣለው። ሄዶም ወደ ሲኦል ገባ። ነፍስ በነፍስ ላይ እንደ ንብ እየተጨናነቁ በሰውነቱ ላይ ታዘሉ። ነፍሳትንም ይዞ ሲወጣ አንድ ኃጢአተኛ፣ ዘርዐ ቡሩክ ብቻዬን ቀረሁ አውጣኝ አለው። ዘርዐ ቡሩክም ወደ እርሱ ተመልሶ ሳበው። ሰም ከፈትል ጋር እንዲጣበቅ ከሲኦል ጥልቅ ጋር ተጣብቆ እምቢያለው። የእሳቱ ነበልባለም ዘራ ብሩክን አቃጥለው አቃጠለው። እርሱም ተወው። ክብር ይግባውና እነዚያን ነፍሳትን ይዞ ወደ ጌታ ወደ መዳን ዓለም ሄደ። ጌታ ሆይ አንዲት ነፍስ ምን እየጠራች ቀርታለችና ማርልኝ አለው። መዳን ዓለምም ዘራ ብሩክ ሆይ በእኔ ዘንድ ባለሟልነትን ብታገኝ ትንባሆ የሚጠጣውን ማርልኝ ትላለህን አለው። እርሱም ጌታ ሆይ ይች እንጨት በምን ትከፋለች? ከሁሉ ኃጢአትስ በምን ትበልጣለች? አለው። መዳን ዓለምም የዚችን እንጨት ስራ? ባለ ምርሻ ሰይጣን እንደ ዘራት አልሰማህም። ምን አለው። እነሆም እንነግራችኋለን። ስሙ ሐዊ የሚባል የፈጣሪውን ሕግ የሚጠብቅ አንድ መምህር ነበረ። በአርብ ቀንም ወደ ሰማይ ይሄዳል። በቀዳሚትና በሰንበት በእሁድ ከፈጣሪው ጋር ይነጋገራል። በሰኞ ቀንም ወደ ቦታው ይመለሳል። ለሀገር ሰዎችም በጉባኤ ይነግራቸዋል። በዋዥ ነጋሪም ቃል ይሰበሰባሉ። ይህቺ ሀገር ትልቅ ናትና እስከ አርብም ያስተምራቸዋል። በዚያን ጊዜ ሰይጣን ቀና። አባ ሐዊም እንደ ልማዱ በለተ ዓርብ ወደ ሰማይ በሄደ ጊዜ ሰይጣን በመቀመጫው ተቀምጦ በእርሱ ባሐዊ ተመስሎ በቀዳሚ ሰንበት ቀን ተገልጦ በጣሪያችን የሚወዳትን ነገር እነግራችሁ ዘንድ ሁላችሁም ተሰብሰቡ አለ። ሁላቸውም ተሰበሰቡ። አባት ሆይ ያለ ልማድህ ዛሬ ለምን መጣህና ጠራህን? አሉት። ያ ጠላት ዲያብሎስም ጌታዬ ለሕዝቦቼ የዚያችን በቤትህ አንጻር ያለችውን እንጨት ቅጠል በጥርሳቸው ይጨምሩ ዘንድ በአፋቸው ያጤሱ ዘንድ ዛሬ ካልነገርካቸው ወዳጅ አይደለም ማለኝ፣ አላቸው። ይህችንም እንጨት በአያት ጊዜ እንዲህ አደረገ። ሔዋንም በእንጨት እንዳሳታት አሳታቸው። ዛሬ እንደሚያደርጉትም የጥንባሆ ቃን አደረጉ። ቅጠሏን አምጥተው ቀጥቅጠው በእሳት አጢሰው፣ ትንሹም ትልቁም የከበረውም የጎሰቀለውም ሁላቸውም ጠጡ። ሐዊም በሰማይ ሳለ በጸጋው ቋዘነ፣ ነገር ግን ስለ ሰንበታት ክብር ብሎ አደረ። ሰኞ በነገህም ሐዊ መጣ። ሰይጣንም እንደ ጢስ በኖ ጠፋ። እርሱም ሰዎቹን ሰብስቦ ይህንን ማን አስተማራችሁ አላቸው። አንተና አሉት። ሰይጣን ነው እንጂን አይደለሁም። ከዛሬ ጀምሮ ተዉ አላቸው። ትናንት ጠጡ፣ ዛሬ ተዉ ይለናል ብለው እንቢ አሉት። እርሱም አወገዛቸው። በእርሻው የዘራት፣ በአፉም የጠጣት፣ በእጁም የያዛት የተረገመ ይሆናል አላቸው። ጋኔኑም በቅል ውስጥ ሆኖ ይነጋገራል። በውጭ ያሉትን አጋንንት ይጠራቸዋል። በዚህ ሰዓት ይተውማሉ፣ እምቢም ያሏሉ። ከዚያ ጊዜ ጀምሮ ያች እንጨት ተረገመች። ሰውን በጠጣት ጊዜ የአምስት ቀፎ ሙሉ ንቦች የሚያህሉ አጋንንት ይመጣሉ። በሁለቱ አይኖቹ ውስጥ፣ በሁለቱ አፍንጫዎቹም፣ በሁለቱ ጆሮዎቹም፣ በአፉም፣ በታች በሰገራ ሞጫ፣ በእነዚህ ሁሉ እንደ ቀፎ ንብ ይገባሉ፣ ይወጣሉ። ትምክትን፣ ትቢትን፣ መግደልን፣ ስርቆትን፣ ክፉውን ሁሉ ይመሉታል። አባታችን ዘርዐ ቡሩክም ይህንን ሰምቶ እጆቹን በትከሻው አመሳቅሎ አለቀሰ። በዚያን ጊዜ ወደ ዓለም ወጣ ይችን የተረገመች እንጨት እንዲብሎ አወገዛት። ባፉ የጠጣት በእጁም የያዛት የዘራት የሸጣት የገዛትም የጥምቀት ልጅ አይደለም፣ በሥጋውም አይጠቀምም፣ ነፍሱም ወደ ሲኦል ተወርዳለች። ልጅ የሆነ ግን መዳን ያለምንና ኪዳን ምሕረትን ያክብር ትንባሆንም አይጠጣለ። ዳግመኛም እግዚአብሔር ዘርዐ ቡሩክን እንዲህ አለው። ብዙ ኃጢአት ከሠሩ ከክርስቲያንም ወገን ቢሆኑ በአብ በወልድ በመንፈስ ቅዱስም ያልተጠመቁ ከሰማያ ሰማያት ወርዶ ከድንግል ማርያም የተወለደ የክርስቶስ ሥጋና ደም ካልተቀበሉ ከአረማውያን ወገን ቢሆን ንስሐ ገብተው በጸሎት ቢማጸኑ በቃል ኪዳንህም ቢያምኑ ከጋሃነመ እሳትና ከሁለተኛ ሞት ይድናሉ ብሎ ቃል ኪዳንና ጽኑ መሐላ ሰጠው። እኔም ከካዱ የባሕር አባቴን አብን የባሕር ሕይወቴን መንፈስ ቅዱስን ከካዱ ሰዎች በቀር እናቴን እና መስቀሌን ሥጋዬንና ደሜን ከካዱ ሰዎች በቀር ስሙ ትንባሆ የሚባል የተረገመ ቅጠልን ከጠጡ ሰዎች በቀር ንስሐ ገብተው በጸሎት ቢማጸኑ ከዘላለም ሰዓትና ከሁለተኛ ሞት አድናችኋለሁ አለው። አቡነ ዘርዐ ቡሩክም ጌታችን ያንን የትንባሆ ምስጢር ከነገራቸው በኋላ እንዲህ አሉት፣ አቤቱ ፈጣሪ ሆይ ለእኔ ነገርከኝ። ይህን ቃል ሳይሰሙ የውሃን ሰዎች ይህን ቅጠል ወይም ትንባሆን ቢጠጡ ፈጣሪ ሆይ ያንተን ቃል ከሚሆን ከኔ ቃል ከሰሙ በኋላ ቃል እንዳቃልሉ ሰዎች ይጠፋሉን? አለው። ፈጣሪውም የወዳጁን ብፁዕ አባታችን ዘርዐ ቡሩክን ነገር ሰምቶ ሳያውቁ የጠጡትን ምሬልሃለሁ ባለማወቅም ስላደረጉት ኃጢአታቸውን ይቅር ብያችኋለሁ፣ አለው። ቅዱስ አባታችን ዘርዐ ቡሩክም ይህንን ቃል ከፈጣሪው አንደበስ ሰምቶ በዚህ በተረገመ ቅጠል ትንባሆ መቅሰፍተ ነፍስ የዘላለም ቅጣት እንዳለ ሳያውቁ ያን የተረገመ ቅጠል በጠጡ ሰዎች ላይ ስለተደረገው ምረት እጅግ ደስ አለው። ዳግመኛም እግዚአብሔር ቅዱስ ዘርዐ ቡሩክን እንዲህ አለው ከአንተ አስቀድመው ለነበሩ ሰዎች ያልገለጥኩትን ለአንተ ግን የነገርኩህንና የገለጥኩልህን ነገር ከአንተ የሰማውን ነገር ንቆ ሞት የሚያመጣ የተረገመ ቅጠል ከዛሬ ጀምሮ የጠጣውን ታላቅ በቀልን እበቀለዋለሁ፣ መንጸድፈ ደይንም አወርደዋለሁ፣ በይቅርታና በቸርነቴ ወደ እርሷ አልመለስም አለው ከጥበበኞች የተደበቀ ከአዋቂዎችም የተሰወረ ይህ ስውር ሚስጥር ለወዳጁ ለብፁዕ አባታችን ዘርዐ ቡሩክ የገለጠለት ልዑል እግዚአብሔር የተመሰገነ ይሁን። ዳግመኛም እግዚአብሔር እንዲህ አለው ብዙ ኃጢአት ከሠሩ ከክርስቲያን ወገን ቢሆን በአብ በወልድ በመንፈስ ቅዱስ ስም ያልተጠመቁ ከሰማያ ሰማት ወርጄ ከድንግል ማርያም የተወለድኩ የእኔን ሥጋዬን ደሜን ካልተቀበሉ ከአረማውያን ወገን ቢሆን ንስሐ ገብተው በጸሎት ቢማጸኑ በቃል ኪዳንህ ቢያምኑ ሕጋህን ለመሳትና ከሁለተኛ ሞት ይድናሉ ብሎ ቃል ኪዳንና ጽኑ ማሃላ ሰጠው። እኔን ከካዱ የባሪ አባቴን አብን የባሪ ሕይወቴ መንፈስ ቅዱስን ከካዱ ሰዎች በቀር እናቴንና መስቀሌን ስጋይንና ደሜን ከካዱ ሰዎች በቀር ስሙ ትንባሆ የሚባል የተረገመ ቅጠልን ከጠጡ ሰዎች በቀር ንስሐ ገብተው በጸሎት ቢማጸኑ ከዘላለም እሳትና ከሁለተኛ ሞት አድናቸዋለሁ አለው። ከአባታችን አቡነ ዘርዐ ቡሩክ በረከትና ቃል ኪዳናቸው በምልጃቸው ከምናምን ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኑር። አሜን። ምንጭ፦ ገድለ ዘርዐ ብሩክ እና ታምረ ዘርዐ ብሩክ በግእዝና በአማርኛ። ወስባት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር።